እንስማት ሌ አንቺ እሳዳ ውረጂ፣ ካለበለዚያ እግዚአብሔርን ውረጂ። ገኒ ዋ እህቴ፣ ስሚያትማዛኔ እንስማትና ከዛ በኋላ እንትን እንላለን። ጭንቅላት ነው ያላችሁ እናንተ ግን አይደለም። በማርያም እንስማት ምን እንደምትል እንዳትወጪ። ገኒ፣ ይህን ስልክ የአንቺ አይደለም። እየሰማሽኝ ነው? እኔ አንቺን አልሰማሽም። አይገርምሽም? አውሪ፣ ይሰሙሻል እነሱ። እሺ፣ ችግር የለውም ይህን ስልክ የአንቺ አይደለም፣ ምናምን የኔ ነው። ምክንያቱ የኔ መሆን በምን ልታረጋ ግጭት ትችያለሽ? ተደውለብኛል። የእስላም ስም ነው ያወጣሽው። ሲም ካርዱ ቴሌም ሰጥቻለሁ። ቴሌን፣ ስልኩ ሌላ ሰው ነው ያነሳ። አትዋሽ፣ አንቺ እንዳትዋሽ። ያሌላ ከችልኝ ስልክ እሺ የደወለች ልጅ እኔ ቅድም ብዬሻለሁ። እኔ ነኝ እኔ ነኝ ልጅ እኮ አስረዳችሁ፣ እባካችሁ ስሙኝ። የደወለችልኝ ልጅ እኮ ይኸውልሽ፣ እገባለሁ እኔ ነኝ፣ አስረዳሽኝ። ይኸው ገብቻለሁ፣ ገብቻለሁ፣ እኔ ነኝ እኔ ነኝ፣ ገብቻለሁ። አንቺ ነው አዳምጪኝ፣ አዎ አዳምጪኝ። ይኸውልሽ ጠዋት ስደውል ስደውል ያነሳችው ሌላ ነው። ስሙም የሌላ ነው። ትደውልላችኋለች ብላ ነው አደለ? የድጋሚ የደወልሽልን ከዛ ፈተና ነኝ ፈተና ላይ ነኝ ብለሽ። አዳምጪኝ እኔ ላይብራሪ አላልሽኝም? ኪዳ ንብረትን እንዳትዋሽ ብዬሻለው ቅድም። አሁን ስልኩን ያለችበት ሀያት ነው የምትኖረው። በስነስርዓት በስልክሽ ትገኛለች ሀያት አርባ በስልክሽ ያለሽበት ቦታ ቴሌ ተሰጥቶ አንቺ እውነቱን ካላወጣሽ፣ እግዚአብሔር ምስክሬ ነው፣ አንቺ ትያዣለሽ እንቁጭ ባልሽበት። እሺ ንኩ ብያስ ምንም ያዝኩት ነገር ስለሌለኝ ንጹህ ልጅ ነኝ። ይኸው አሁንም እያወራሽ አንቺ ንጹህ ነሽ እያወራሽ እኮ አሁንም እየዘባረርሽ ነው እኮ። ለትዕግስት ያኒ አሁን እኮ እዚህ እንድገባ ራሱ ያደረግነው የላከቻትን ልጅ ማንነቷን ሁሉንም ነገር እንድታወጣ ነበር ሌላ እንድታውሪ ሳይሆን ቅድም ሀያ ዘጠኝ የደወልሽልኝ፣ ስምሽ ፌቨን። ፌቨን እኔ ነኝ፣ እኔ ነኝ ያናገርኩሽ። አልኩሽ እኮ እኔ ነኝ ያናገርኩሽ፣ እኔ ነኝ ያናገርኩሽ። ትክክለኛውን ነገር ለእኔ ስትነግሪኝ የነበረውን ነገር አውሪ። የመጀመሪያው ስልክ ቁጥር ሀና የላከችልኝ ስልክ ቁጥር ሌላ ሰው ነው ያነሳው። ስሙም ትሩኮለር ላይ ሲወጣ ሌላ ሰው ነው ስሙ። ያናገረችው ሌላ ሴት ናት። ሙስሊም ናት። እኔ በደንብ ነግሮኛል። ከሱ ጋር ያውራው አሁን ጠዋት በቋንቋ እንዲግባቡ አገናኝቻታለው። ያችኛዋንም ያናገረቻት በትግረኛ ነው። በቋንቋዋ ማለት ነው። እሷንም ፌቨንን የሚያናገረቻት በትግረኛ ነው። ንግስት ያናገረችሽ፣ ኦኬ እንትን አልሽ፣ አናገርሽኝ። ፈተና ነኝ አልሽ፣ ላይበረሪ አላልሽም። ፌቨን ፈተና ነኝ ይኸውልሽ፣ አሁን አሁን አንድ ነጥብ ይዤብሻሉ፣ ላይበረሪ አልሽ። ኪዳነብረትን እንዳትዋሽ እመቤታችንን ጠርተሽ ብትዋሺ እኔ ነገርኩሽ፣ አጠገብሽ ነው ያለሁት ሀያት አርባ ዘጠኝ ነ ብዬሻለሁ እኮ እህቴ፣ ፈተና ነኝ፣ አሁ ትፈትኝ ወጥቼ ቅሎ ነው የደወልኩልሽ ቅድምን። ብዬሻለሁ፣ እንዳትዋሺ ብዬሻለሁ። ቀጥታ እኔ ጋር ያወራሹ ነገር ድገሚው፣ አምስቴ አራቴ ብዬሻለሁ። ትናንትና እዚህ ውስጥ የገባሁት አንዴ ፌስቡክ፣ አንዴ ምንድን ነው ስቲ ነው ትክክለኛውን ነገር ተናግረሽ ይቅርታ ጠይቂ፣ ብዬሻለሁ ቅድምም፣ ያ ትክክለኛውን ነገር ተናግረሽ፣ ሁለት አፍ አታውሪ። የእግዚአብሔርን ስም ደግሞ በከንቱ አትጥሪ። እዚህ ጋር ቁጭ ብዬ ሰአቴን ገድዬ ያወራሁሽ ቀጥታ፣ የት እንዳለሽ አድራሻሽን አውቀነዋል። ገባሻ? ሌላ ችግር አንችም፣ ልጅ ነሽ። የአስራ ዘጠኝ አመት ልጅ ነኝ ብለሽ ብለሽ አላል። አንችም ስለሆንሽ ወጣች ወጣች ወጣች የወልድ ትዕግስቴ፣ ስንቴን የቀየረችው ውጭ የቀየረችው አይተሻል፣ አይደለ? እንትኗን፣ ስልኩን። አዎ፣ የምኑን ስልክ ነው ትዕግስት? ሌላ ሌላ ስልክ ቁጥር ደግሞ አነን እንዳታውሪ፣ አሁን ብቻ ገኒ ው ልጅ ጠዋት ደወልኩላት ከሃናን ጋር ቮይስ ተላላክንና ስልኩን ስትልክልኝ አሁን ልደውልላት ያልኳት። ከዛ ያው በቋንቋ ቋንቋ የሚችል ሰው በቋንቋ አስደወልኩኝ። ከዛ በኋላ አናገረችና ያገኘናት መጀመሪያ ትሩኮለር ላይ የተገኘችው ሌላ ስም ነው። እንዴት ብዬ ቮይስ አረኩላት፣ ይ እሷ እንዴ። ከዛ በኋላ በራሷ ይሄ በሳፋሪ ኮም ደወለችልኝ ስደውል መልሽ ያገናኘዋት በቋንቋ እንድትግባባ ጠየቀቻት። ሃይሚን እንዴት እንዲህ ብላ ጠየቀቻት በትግረኛ ሁላ ማለት ነው። እኔ ጭራሽ ለእሷ እንደውም ያለቻት አላቃትም ነው ያለቻት። አላቃትም ማርያም፣ እንደዛ ነው ያለችው። አላቃትም ማለቻት። ከዛ ስትላት ኦኬ። ከዛ እኔ ምንድነው ያለችሽ ስላት፣ እንዲ ስትለኝ አገናኘችኝና እናቴናት አልኳት። እናቴናት እያናገረችሽ ያለችው እናቴናት አልኳት። እና ፈተና ኔ ፈተና ነኝ ያለች። እሺ ከዛ መልሳ ቆይታ አስራ ሁለት ሰዓት አርለ መስ አስራ ሁለት ሰዓት ላይ ደወለችልኝ። እቤት ከገባሁ በኋላ ከስራ ቤት ከገባሁ በኋላ ደወለች። ስትደውል የራሷ አልቆ እኔ ድጋሚ ደውዬ ኪዳ ንብረትን ረጅም ሰዓት ነው ያወራኋት። አምስቴ አራቴ ዘላብደች ነው እኔ የገባሁት እንደ አይነቱ ነገር ውስጥ አልዘላበድኩም። በቃ እሷ የምትለው ልጅቷን አላቃትም፣ ትግራይ ሲሄድ ተደልቷል ብሎክ አድርጋኛለች። እንደዛ ከሆነ ጊቢና እውነታውን ተናግረሽ እነ ገኒንም እነ ሀናንንም ሁሉንም ይቅርታ ጠይቀሽ በይፋ ሀይሚን ይቅርታ ትጠይቂያለሽ። ይሄን ተስማምታ ነው እንግዲህ ሁለት ሰዓት ተቀጣጥረን እየጠበቅኩ የነበረው አሁን ደግሞ ላይብራሪ ነበርኩ፣ ፈተና ነኝ ስትል የነበረች ሴትዮ ላይብራሪ ናት። ላይብራሪ ነኝ እኔ ሀያት አርባ ዘጠኝ መሆኗ አሉላ የት እንደምትኖር እኮ ይዣታለሁ ነው ወንድሜ ሲደውል እኮ ያነሳችው ሙስሊም ልጅ ናት አለ። የእንት ነው ስልኩ የወጣው ያችኛዋ ሌላ ናት። ስልኩን ትልክልሽ አለች። አናንሌላ ናት እያለች ነው። አሁንም ማስገቡ ያው ልጅ ትግስትዬ ይኸውልሽ፣ አሁን ልጅቷ እኔ ትላንትና በተናገረችው እሱን እግሩ ላይ ወድቄ ይቅርታ ብየዋለውኝ። ያ አዎ፣ ለእኔም አለች። እሱን ይቅርታ ካልሽው ለምንድን ነው ታዲያ ለእኛ አሁን እነሱን ማግኘት የፈለግሽው ብለን ነው አለ፣ ትላንት የጠየቅናት። ለምን ካወቅሹ አላልኩም፣ ማግኘት ፈልጋለሁ አላልኩም ብላለች። ሃይሚን የሀይሚን ስልክ ሜሽን ሜሽን ሜሽን አሁን፣ እሺ፣ ትግስቴ ካወቀቻቸው እነሱን እዚህ ላይ መታ ለምን ያንን ማለት ፈለገች? ሁለተኛ እዚህ ቆይ ትግስቴ ዝም በይ። የውልሽ ሀረብ ሀገር ያለች ሴት ናትኝ እንደዚህ አርገሽ ቪዲዮ አንስተሽ ልልቀቂ ብላ ያለችው ስለምትወዳቸው ከወደደቻቸው እንዴት የሚሰሩትን ቪዲዮ ልቀቁ ትልሽ አለች። ከዛስ ቪዲዮውን ስለቅ እሷ ላከች ኖ። አዎ ብሩኬና የሆነ ልጅ ስሙን ጠርታለች። አይ ዶንት ኖ ፎርጌት ቤኪ። አገኙኝ፣ ያዙኝ፣ ያዙኝ ያዞኝና ይቅርታ፣ እቺኛዋ እዚህ አረብ ሀገር የሆነች ልጅ ናትኝ ልቀቂ ብላኝ ነው ብዬ ይቅርታ ጠየቅኩት፣ እግሩ ላይ ወድቄ አለች። ስለዚህ ትናንትናም ሌላ ቀንም አመቴ ነው አለች፣ አመቴ ነው አለች። ለምን እነሱን ማግኘት ፈለ ሃይሚን ብሩኬን ካገኘች፣ ብሩኬ ማለት ሃይሚ ነው ናት አይደለ? አብራ ነው ያገኘቻቸው ይመስለኛል። እሺ በሩኬን እቅርታ ብላ እግሩ ላይ ወርቃ ይቅርታ ካለችው፣ የሃይሚን ስልክ እንትን አድርጉልኝ። ምንድን ነው እኔ እኮ ሚንሽን አድርጉልኝ። ለምን ልትልይ ልትይ ፈለግሽ? ለምን ፈለግሽ? ለምን እሺ። ግን እኔ እኮ ላስረዳችሁ፣ ይህን ሁላ እኮ ይውህነት ነው ጎል ያስገባኝ። ገባችሁ እንጂ እኔ ለሃይሚ

ሚዲያ የያዘው ነገር ነው። ማስመስበር ማለት ያስጨርሻል። ሚዲያና የምታስረዳን ከሆነ በአግባቡ ነው ማስረዳት አለባት። አንድ መውጣት አንድ ትናንትና እየሄደች እየተነገረች ነው የምትገባ። እንደዚህ በይ እንደዚህ በይ እየተባለች ልጅቷ። ጉዜ አይደለም ግን ስምኝ ዛሬ ማታውራ ከሆነ ኮ ነገ ተነገወዲያ እኛ እንደርሳለን። በትክክለኛው መንገድ ነው፣ ችግር የለውም። ይሄ ኮ ኢትዮጵያ የደረሰ ነው። በቃ ኢትዮጵያ እየተፈለገች ኮ ነው፣ ችግር የለውም። ጉዜ አዳምጭን፣ እኛ እጅ ደርሷል፣ ችግር የለውም። ይሄ አሁን ኢትዮጵያ ቁጭ ብለት መቼስ ሀይሚን ስታጠቃት አይደለም አንድ አንድ ዘለላ ብያታለሁ። ቅድምም አንድ ዘለላ ፀጉር ከራሷ ቢነቀር አንላቀቅም። አድራሻው አማቀዋለሁ። ሀያት እዛው ለእዛው ነው ሀያት አርባ ዘጠኝ ሀያት አርባ ዘጠኝ የትም ሞጣት አትችልም። ቆይ አይደለም ፌቪ ስሚኝ፣ ይኸውልሽ ፌቪ ስሚኝ፣ ቆይ አዳምጪው መጀመሪያ ከእንትን በትክክለኛው ይኸውልሽ፣ እኔ አንቺም ላጠቃሽ አይደለም ወይም ከሌላ ያጠቃሽ አይደለም። አንቺም ዜጋ ነሽ። የእሷ እድሜ ነው ያለው። ትክክለኛውን ነገር ለነገኔ አስረጃቸው። ከኔ ጋር ስታወሪ የነበረውንም ትክክለኛ ነገር ሁለት ምላስ እንደው መኪዳ ንብረት አትናገሪ፣ ኃጢአት ነው። በቃ ይቺ ልጅ ብትጠቀም አንቺ የምትጠቀሚው ነገር የለም። ውልሽ፣ አንድ ነጥብ ያዝኩብሽ እኮ ላይብራሪ ነበርኩ፣ ፈተና ነበርኩኝ እንደ አይነት ስህተት የለም። ውልሽ፣ እኔ ከተማ ትወልጄ፣ እርም ያለበት ከተማ ትወልጄ አደግኩኝ። ነ አሸውድኝ አልሸወድልሽም የከተማ ልጅ ዝም ስንል የከተማ ልጅ ተሸዋጅ አይደለም፣ ገባሽ? ትክክለኛውን ነገር ተናገሪ። ትላንትናም ሌላ ነገር ነው ምለሽኛል። ሌላ ነገር ያልሽውንም ንገሪኝ። ሌላ ነገር እኔን እያዳመች ሃናንን እያዳመች ብሌንን እያዳመች መልሽላቸው። ኖ ኖ እሶቻችን ጸጥንላለ ሚዩታር አንቺ ማለት ነው። በእቺ ልጅ ስጭኛለችሽ እግዚአብሔር ምስክሬ ነው። የትም አይደለችም። እዚሁ ቲክቶክ መንደር ነች። እዚሁ ቲክቶክ መንደር ነች። አንቺ ንጹህ ከሆንሽ እውነት ሴት ከሆን ተናገፊትማንነትእዚ ነች ያለች በማርያም ስምኝ፣ ስምኝ። ሃናን ተረዱኝ፣ ሁላችሁም መስተዋል ይስጠኝ ማለት መስተዋል ስላችሁ ብዙ ነገር ነው። ሸፍነው የላከችሽን እንደዚህ እንደዚህ ነው። ፍርች እኮ አይደለም እህትዬ። ቆይ ሃናን ሃናን፣ ቆይ እዚህ ጋር ማለት ነው ፌቨን አሁን እየተባልሽውን ማለት ነው። እኔ ሴትዮታ እየመጣችብኝ ነው ንዩት እያደረኩ ያለውን ፌቨን አሁን ትክክለኛውን። እንደዚህ ነው እንደዛ ነው። እዛ ጋር ሁለት ሶስት ምላስ ከምታወሪ ማለት ነው እውነቱን አሁን እዚህ ጋ አፍርጭና ተናገሪ እና እኛ የምናረገውን እናረጋለን። እዛ ጋ ነው እዛ ጋ ነው አትበሉ። ንዩት አድርጋችሁ ስሙ ልንገራችሁና ሶስት አራት ምላስ አታውሪ። ሶስትም ለሳይንስ ቦታ አንድ ሌላ ነገር አንድ ቦታ ሌላ ነገር አታውሪ። እውነቱን ትክክለኛውን አንቺ ጋር ያለውን ተናገሪ። የላከችሽም ልጅ እንካለች እንተናገሪ አረኒ፣ እህቴ እሺ፣ ስምኝ። እኔ አቅም የለኝም የመላላክ ምናምን፣ ጊዜም ራሱ የለኝም። እኔ አሁን እንደዚህ ስትልኝ እኔ ወጥቼ አንዱ መጀመሪያቱን ነው። እኔ የሆነ ነገር ቢሆን፣ ምንም ነገር ከባድ ነው ለኔ፣ የማላውቀው ነገር የያዝኩት ነገር የሌለ ማለት ነው። ሁላችን እናስተውል ማርያምን። እኔም ሁሌም ይሄን በይወነት የገባሁበት ነገር ነው፣ ሰው በማመኔ ነው። አይሽ ትናንትና ሰላም ገብቼ ነው። አሁን ሀናን የነገርኳት ለብርኬ ጥፋት አጥፍቼ ብዬ የነገርኳት ሀናን። ሀናን ራስኮ መክረኛለች። እዚህ ቲክቶክ ያየሽው ሁሉም ጤነኛ አይደለም፣ ሰው አትመኝ ብላ መክራኝ። ራሷኮ መክራኛለች ሀናን ማለት ነው። ይህን ለሀናን ነው የነገርኳት። ከዛ ደግሞ ይሄን ሁለት ሺህ አስራ ሰባት ነው ሎብሪኬ፣ ይቅርታ ጠይቄው በቃ ኖርማል ነው ተማሪ ምናምን ብሎኝ ይኸው፣ የሁለት ሺህ አስራ ሰባት ነው። ይሄን አሁን እዚህ እኔ እንትን እያላችሁኝ ያላችሁ ገባችሁ እንጂ እኔ የሀይምን ጠላት አይደለሁም የሀይምን ተላላኪ አይደለሁም። ምንም አቅም የለኝም እኔ ለራሴ ተምሬ ብዙ ተማሪ ጋር የሚውል ልጅ ነኝ። እናንተ እንደዚህ ስትሉኝ ፈርቼ በቃ የሆነ ነገር ቢሆን ምን አቅም አለኝ እኔ ምንም ያላደረኩ ስለዚህ ለእናንተ አጥፍቼ ከሆነ ይቅርታ። የአይምን ጥላት